ሰላም ጤና ይስጥልኝ። የምግብ መፈጨት ችግሮች ሕይወቱን እየተቆጣጠሩት ነው? በሆድ ድርቀት፣ በጋዝ ወይም በሆድ እብጠት እየተሰቃዩ ነው? የምግብ መፈጨት ችግሮች በቅርብ ጊዜ ከ300 ፐርሰንት በላይ መጨመሩን ያውቃሉ? አብዛኞቻችን ፈጣን እፎይታ ለማግኘት ወደ ኬሚካል መድኃኒቶች እንሄዳለን፣ ግን እነዚህ መድኃኒቶች ችግሩን አይፈቱትም። እንዲያውም በረጅም ጊዜ ውስጥ ችግሩን ሊያባብሱት ይችላሉ። ዛሬ ግን ተስፋ አለ። ሙሉ በሙሉ በተፈጥሯዊ ዘዴዎች በአጭር ጊዜ ውስጥ አንጀቶን እንዴት ማጽዳት እንደሚችሉ ላሳያችሁ ዝግጁ ነኝ። በትክክል ሰምተዋል። አንድ ብርጭቆ ብቻ ጠጥተው ሙሉን የአንጀት ክፍሉን በአስር ደቂቃ ውስጥ ያጽዱ። በጥቂት ደቂቃዎች ውስጥ እፎይታ የሚያገኙበትን ይህንን ተፈጥሯዊ መጠጥ አዘገጃጀትና ለምን እንደሚሰራ እንመለከታለን። ሙሉ በሙሉ ተፈጥሯዊ የሆኑ መፍትሄዎችን በመጠቀም የአንጀት ጤናውን በዘላቂነት ለመደገፍ የሚያስችሉ ቁልፍ ምክሮችም አጋራችኋለሁ። ይህም ፋይበርን በትክክል ስለመጠቀም፣ ውሃን በምን ሙቀት መጠን መጠጣት እንዳለብንና ፕሮባዮቲክስን መቼ መጠቀም እንዳለብን ያካትታል። ዛሬ ያንን ያለመመቸት ስሜት አስወግደው በአስር ደቂቃ ውስጥ ጥሩ ስሜት ሊሰማዎት ይችላል። ይህ ኃይለኛና ቀላል የምግብ አሰራር እንዳያመልጦት ቪዲዮን እስከ መጨረሻው ይመልከቱና ከእነዚህ የምግብ መፈጨት ችግሮች ለዘላለም ይገላገሉ። ሰብስክራይብ ያድርጉ፣ የደውል ምልክቷን ይጫኑ። አሁን እንጀምር። ተፈጥሯዊ ዘዴዎችን በመጠቀም ሙሉ የአንጀት ማጽዳት በእርግጥ ይቻላል? መልሱ አዎ እንደሆነ እናያለን። ነገር ግን ይህንን መለስተኛ የምግብ አሰራር ከማየታችን በፊት ለምን እንደሚሰራና ለረጅም ጊዜ የምግብ መፈጨት ጤናዎ ሊደግፍ የሚችሉ ሌሎች ተፈጥሯዊ ዘዴዎች ምን እንደሆኑ በፍጥነት እንመልከት። በአለፉት 30 ዓመታት ውስጥ የምግብ መፈጨት ችግሮች ከ3 እስከ 4 መቶ ፐርሰንት እንደጨመሩስ ያውቃሉ? የሆድ ድርቀት፣ የሆድ እብጠት ወይም ሌሎች የምግብ መፈጨት ችግሮች ጋር እየታገሉ ከሆነ በእርግጠኝነት ብቻውን አይደሉም። ዛሬ አንጀቶን ለማጽዳትና እነዚህን ምቾት ማጣት ችግሮችን እፎይታ ለማግኘት ስለሚረዱ ተፈጥሯዊ መንገዶችን እነጋገራለን ዘመናዊው የአኗኗር ዘይቤ እጅግ በጣም ብዙ የጤና ችግሮችን ፈጥሯል። እናም የምግብ መፈጨት ችግሮች ዛሬ ሰዎች ከሚያቀርቧቸው በጣም የተለመዱ ቅሬታዎች መካከል ናቸው። የሆድ ድርቀት፣ የሆድ እብጠት፣ የጋዝ መፈጠር፣ የአሲድ ሪፍሎክስ፣ የጨጓራ ቁስለት ወይም ሌሎች የምግብ መፈጨት ችግሮች በሚሊዮን የሚቆጠሩ ሰዎች በሰው ልጅ ታሪክ ውስጥ ከዚህ በፊት አይተን በማናቀው መጠን በእነዚህ ሁኔታዎች እየተሰቃዩ ነው። የሚያሳዝነው እውነታው 16% የሚሆኑ አዋቂዎች ከሆድ ድርቀት ጋር አዘውትረው ይታገላሉ። ታዲያ አብዛኞቹ ሰዎች የሆድ ድርቀት ሲይዛቸው ምን ያደርጋሉ? በቀጥታ ወደ ፋርማሲ ሄደው መድኃኒት ይገዛሉ። ነገር ግን የዚህ አካሄድ ችግር የሆነ የኬሚካል መድኃኒቶች ፈጣን እፎይታ ሊሰጡዎት ይችላሉ፣ በመሰረቱ የምግብ መፈጨት ችግሮችን አይፈቱም። እንዲያውም ከጊዜ በኋላ ነገሮችን ሊያባብሱ ይችላሉ። እነዚህ መድኃኒቶች ብዙውን ጊዜ የጎንዮሽ ጉዳቶች አሏቸው። ናም ሰውነቶ፣ በእነሱ ላይ ጥገኛ ሊሆን ይችላል። እነሱን በተጠቀሙ ቁጥር ተፈጥሯዊ የምግብ መፈጨት ስርዓቶ፣ በአግባቡ እንዲሠራ በእነሱ ላይ መተማመን ይጀምራል። ይህ አደገኛ ዑደት ይፈጥራል። ሰውነቶ መደበኛ የአንጀት እንቅስቃሴ የማድረግ ተፈጥሯዊ ችሎታውን ያጣል። ናም መሰረታዊ እፎይታ ለማግኘት ጠንካራ መድኃኒቶች ያስፈልጎታል። የምግብ መፈጨት ችግሮቹ ዋና መንስኤዎች በጭራሽ አይፈቱም። ስለዚህ ሌሎች የጤና ችግሮች መከማቸት ይጀምራሉ። ሰውነታችን ራሱን ለማጽዳትና መርዛማ ንጥረ ነገሮችን ለማስወገድ አስደናቂ የተፈጥሮ ችሎታዎች አለው። ትክክለኛው ንጥረ ነገሮችና ተገቢውን እርጥበት መስጠት ብቻ ያስፈልገናል። ለዚህም ነው የተፈጥሮ ላክቶስ መድኃኒቶች ከ2000 ዓመታት በላይ የምግብ መፈጨት ችግሮች ላለባቸው ሰዎች ለመርዳት ጥቅም ላይ የዋሉት። እናም ከኬሚካላዊ አማራጮች ጥሩ ሆነው ይሰራሉ ጎጂ የጎንዮሽ ጉዳቶች ሳይኖሩ። የሆድ ድርቀት ምን እንደሆነና ምን እንደሚከሰት እንነጋገር። በሳምንት ከሶስት ቀን በታች ሰገራ የምናስወግድ ከሆነ ሰገራው ጠንካራና ደረቅ ከሆነ የሆድ ድርቀት እንዳለቦት ይቆጠራሉ። እያንዳንዱ ሰው በየቀኑ ቢያንስ አንድ ሰገራ ሊኖረው ይገባል። ለሳምንት አምስት ወይም ስድስት ጊዜ ሽንት ቤት ቢገቡ ችግር የለውም። ነገር ግን የሆድ ድርቀት ለረጅም ጊዜ ሲቆይ፣ ለብዙ ቀናት ወይም ለሳምንት በምግብ መፈጨት ስርዓት ውስጥ መቆየት ትልቅ ችግሮችን ይፈጥራል። የሆድ ድርቀት ዋና ዋና መንስኤዎች በቂ ውሃ አለመጠጣት፣ በአመጋገቦ ውስጥ በቂ ፋይበር አለማግኘት፣ ወደ ሽንት ቤት የመሄድ ፍላጎት ሲሰማ የአንጀት እንቅስቃሴን ማዘግየት፣ የአካል ብቃት እንቅስቃሴ አለማድረግ፣ በተለይም በዕድሜ የገፉ ሰዎች ላይ የሆድ እብጠት በሽታ፣ እንደ ጉዞ ወይም ዲሲ አየር ንብረት ያሉ ድንገተኛ የአኗኗር ዘይቤ ለውጦች፣ እርግዝና እንደ ስትሮክ የስኳር በሽታ የታይሮይድ ችግሮችና የፓርኪንሰን በሽታ ያሉ አንዳንድ በሽታዎች፣ አንዳንድ መድኃኒቶች የሆድ ድርቀት ሊያስከትሉ ይችላሉ። የህመም ማስታገሻዎች፣ የፓርኪንሰን በሽታን ለማከም የሚያገለግሉ መድኃኒቶች፣ የደም ግፊትና የመንፈስ ጭንቀትን ጨምሮ የሆድ ድርቀት ምልክቶች የአንጀት እንቅስቃሴ ችግር ከመፍጠር ባሻገር ናቸው። በፊንጢጣ ውስጥ የሙላትና ግፊት ሊሰማዎት ይችላል። ለብዙ ደቂቃዎች የሚቆይ ህመም የሚሰማ ውጥረት፣ ከቀላል ምቾት ማጣት እስከ ኃይለኛ ቁርጠት፣ ከምግብ በኋላ የሚባባስ የልብ ምት፣ ቀኑን ሙሉ የሚቆይ ማቅለሽለሽ፣ ማስታወክ፣ በተለይም በውጥረት ወቅት ፈጣን የልብ ምት፣ ሲቆሙ ማዞር፣ የማያቋረጥ ራስ ምታትና ደካማ የንጥረ ነገር መምጠጥ ምክንያት የሚከሰት ቀላል የደማነስ እንኳን። እነዚህ ምልክቶች ቀኑን ሙሉ የህይወትን ጥራትና የኃይል መጠን በእጅጉ ሊነኩ ይችላሉ። አሁን በትክክል ስለሚሰሩ ተፈጥሯዊ መፍትሄዎች እንነጋገር። የሚያስፈልጉን የመጀመሪያው ነገር ፋይበር ነው። ነገር ግን አብዛኛው ሰው ስለ ፋይበር ቅበላ የማያውቀው ይህንን ነው። የሆድ ድርቀትን ለመከላከል በየቀኑ ከ25 እስከ 40 ግራም ፋይበር ማግኘት አለብን። ይህንን ከ2 እስከ 3 ሳምንት ውስጥ ቀስ በቀስ መጨመር አለብን። በድንገት በቀን ከ10 ግራም ወደ 40 ግራም ከዘለሉ ጋዝ፣ የሆድ እብጠትና ምቾት ማጣት ሊያጋጥሞት ይችላል። ግባችን ላይ እስክንደርስ ድረስ በሳምንት 5 ግራም በመጨመር ጀምሩ። ከፍተኛ ፋይበር ያለባቸው ምግቦች አቮካዶ በአንድ ኩባያ 14 ግራም በመካከለኛ ፍሬ አስር ግራም ፒር፣ እንጆሪ፣ አጃ፣ ፖም፣ ሙዝ፣ ካሮት፣ ቀይስር፣ ብሮኮሊ፣ ምስር፣ አተርና ሽምብራን ያካትታሉ። ቁልፉ ቀኑን ሙሉ የሚሟሟና የማይሟሟ ፋይበር መጠቀም ነው። የሚሟሟ ፋይበር በውሃ ውስጥ ይሟሟል፣ ናም ሰገራን ለማለስለስ ይረዳል። ውሃ ለጥሩ የምግብ መፈጨት በጣም ወሳኝ ነው። ነገር ግን የሙቀት መጠኑና ጊዜው ከሚያስቡት በላይ አስፈላጊ ናቸው። ኩላሊቶችና ጉበቶ ደሞን ለማጽዳት ሽንት ለማምረትና የሰውነትን ቆሻሻ ለማስወገድ ውሃ ያስፈልጋቸዋል። በቀን ቢያንስ ሁለት ሊትር ውሃ መጠጣት የሆድ ድርቀትና የሆድ እብጠት እድልን በእጅጉ ይቀንሳል። ነገር ግን አስፈላጊው ክፍል ይኸውሎት። ለተሻለ የምግብ መፈጨት ውጤት ሩም ቴምፕሬቸር ወይም ትንሽ ለብ ያለ ውሃ ይጠጡ። ቀዝቃዛ ውሃ የምግብ መፈጨትን ሊያዘገይና በምግብ መፈጨት ቱቦ ውስጥ ደም ስሮችን ሊያስጨንቅ ይችላል። ተስማሚው አቀራረብ ጠዋት ላይ በባዶ ሆድ አንድ ብርጭቆ ሞቅ ያለ ውሃ መጠጣት ነው። ከዛም ቀኑን ሙሉ ፍሪጅ ያልገባ ሩም ቴምፕሬቸር ውሃ መጠጣቱን ይቀጥሉ። ከምግብ በፊት ከሰላሳ ደቂቃዎች በፊት ውሃ ይጠጡ። እናም ከምግብ በኋላ ከመጠጣቶ በፊት ቢያንስ ለአንድ ሰዓት ይቆዩ። ይህ ጊዜ የምግብ መፈጨት ኢንዛይሞች የበለጠ ውጤታማ በሆነ መንገድ እንዲሰሩ ይረዳል። ፕሮባዮቲክ ምግቦች ሌላ የጨዋታ ለውጦች ናቸው፣ ነገር ግን ጊዜ ሁሉም ነገር ነው። ፕሮባዮቲክ በአንጀቶ ውስጥ ዛን ለመጠበቅ የሚረዱ ጥሩ ባክቴሪያዎች ናቸው። በአንጀቶ ማይክሮፎራ ውስጥ ጤናማ አካባቢ ይፈጥራሉ እናም የሆድ ድርቀትና ተቅማጥን ጨምሮ የምግብ መፈጨት ችግሮችን ያስወግዳሉ። ፕሮባዮቲክስን ለመውሰድ በጣም ጥሩ ጊዜ በባዶ ሆድ ላይ ነው፣ ጠዋት ላይ ወይም ልክ ከመተኛቶ በፊት የሆድ አሲድ መጠን ዝቅተኛ በሚሆንበት ጊዜ። ምርጥ ፕሮባዮቲክ ምግቦች እስከ ስልሳ የሚደርሱ የተለያዩ ጠቃሚ ባክቴሪያዎች የያዘ ካፌር ያካትታሉ። የወተት ተዋጽኦች ሲመገቡ ለመፈጨት ቀላል ስለሆኑ ሁልጊዜም ኦርጋኒክ አማራጭ ይምረጡ። የላክቶስ አለመስማማት ካለቦት ለኮኮናት ባሉ የተፈጥሮ አትክልቶችና የወተት ተዋጽኦች ያልሆኑ አማራጮች ላይ ያተኩሩ። አሎ ቬራ ለሰው ልጅ ከሚታወቁት ጥንታዊ የተፈጥሮ ላክቶሶች አንዱ ነው፣ ነገር ግን ጥራት ሁሉንም ለውጥ ያመጣል። ይህ ንጥረ ነገር ሰገራን ለማለስለስና የአንጀት ተግባርን ለማሻሻል የሚረዱ ኢንዛይሞች፣ ቫይታሚኖች፣ ማዕድናትና ኤሌክትሮላይቶች የተሞላ ነው። በአሎ ቬራ ውስጥ ያሉ አንትራኩዊኖች በአንጀት ውስጥ ያለውን የውሃ መጠን በመጨመር በማነቃቃትና የምግብ መኮማተርን በማነቃቃት እንደ ተፈጥሯዊ ላክሲያዎች ሆነው ያገለግላሉ። አሎ ቬራ እብጠትን የሚቀንሱና የምግብ መፈጨት አካላትን ተግባር የሚያሻሽሉ ጸረ ብግነት ክፍሎች አሉት። ይህም የአንጀት እንቅስቃሴን ቀላል ያደርገዋል። ለሆድ ድርቀት በየቀኑ ከ100 እስከ 200 ሚሊ ግራም ኦሊቬራ ይውሰዱ፣ በተለይም ጠዋት በባዶ ሆድ። በተለይ ለውስጣዊ ጥቅም የተነደፈ ከፍተኛ ጥቅም ያለው 100 ፐርሰንት ኦርጋኒክ ምርት መግዛቱን ያረጋግጡ። ተጨማሪ ስኳር፣ አርቲፊሻል ቀለሞች ወይም መከላከያዎች ያላቸው ምርቶች ያስወግዱ። የቺያሲድ አስደናቂ ናቸው፣ ምክንያቱም እስከ 12 እጥፍ ክብደታቸውን በጨጓራ ትራክት ውስጥ በውሃ ውስጥ የመምጠት ችሎታቸው እንደ ተፈጥሯዊ ላክሲያ ሆነው ያገለግላሉ። በአንድ አቅርቦት 10 ግራም ፋይበር ይሰጣሉ። ናም ከፈሳሾች ጋር በማጣመር በአንጀት ውስጥ በቀላሉ የሚንቀሳቀስ ጄል የሚመስል ንጥረ ነገር ይፈጥራሉ። የቺያ ዘሮች ለመጠቀም በጣም ጥሩ መንገድ ከመብላቶ በፊት ቢያንስ ለ15 ደቂቃዎች በውሃ ውስጥ መዘፍዘፍ ነው። ይህም እንዲስፋፋና ለመፈጨት እላል ያደርገዋል። የተነከሩ የቺያሲድ ወደ ጁስ፣ እርጎ፣ ኦትሜል ማካተት ወይም በቀላሉ ከውሃ ጋር ቀላቅለው የምግብ መፈጨት ችግርን ለማስወገድ ቀስ በቀስ መጠቀም ይችላሉ። ተልባ ሰገራን በብዛት የሚጨምሩ እናም በአንጀት ውስጥ እንዲዘዋወሩ የሚያግዝ እጅግ በጣም ጥሩ የፋይበር ምንጭ ናቸው። በአንድ የሾርባ ማንኪያ ሶስት ግራም ፋይበርና ና በምግብ መፍጫ ቱቦ ውስጥ እብጠትን የሚቀንሱ ጤናማ ኦሜጋ ስሪ የሰባ አሲዶችን ይይዛሉ። በቀን ከሁለት እስከ ሶስት የሾርባ ማንኪያዎች ይጠቀሙ ናም ከተሻለ ውጤታማነታቸውና የንጥረ ነገር መምጠጥ ከፍተኛ ለማድረግ ከመብላቶ በፊት ይውሰዱ። ተልባ ሳይፈጭ በሰውነት ውስጥ ማለፍ ይችላል፣ ስለዚህ መፍጨት ሙሉ ጥቅሙን ይለቃል። በአንድ ጊዜ የአንድ ሳምንት መጠን መፍጨትና የተፈጨውን ተልባ በማቀዝቀዣ ውስጥ እስከ ሰባት ቀን ድረስ ማስቀመጥ ይቻላል። ለተሻለ ውጤት በጁስ ኦትሜል፣ ወይም እርጎ ውስጥ ይጨምሩ። አረንጓዴ ቅጠል ያላቸው አትክልቶች ጥሩ የፋይበር ምንጭ ብቻ አይደሉም ብዙ አስፈላጊ ማዕድናትና ቫይታሚኖች ይሰጣሉ፣ በተለይም ማግኒዥየም። ይህ በአንጀት ግድግዳዎች ውስጥ ያሉትን ጡንቻዎች በማዝናናት መደበኛ የአንጀት እንቅስቃሴን ያበረታታል። ምርጥ አማራጮች ብሮኮሊ፣ ጎመን፣ እስፒናች፣ አረንጓዴ ሰላጣ፣ ፐርስሊ፣ የቻይና ጎመን፣ የሰናፍጭ ቅጠሎች። የምግብ መፈጨት ጥቅማቸውን ከፍ ለማድረግ በእያንዳንዱ ምግብ ቢያንስ አንድ አረንጓዴ ቅጠል መመገብ ይሞክሩ። ለመፈጨት ቀላል እንዲሆን በእንፋሎት ማብሰል፣ ወደ ጁስ በመጨመር መጠጣት ወይም በጥሬው እንደ ሰላጣ ትንሽ የወይራ ዘይት በመጨመር መመገብ ይችላሉ። ጥሬ ጎመን ወይም ስፒናች ለጥቂት ደቂቃዎች በትንሽ ጨው ማሸት ጠንካራ ቃጫዎቹን ይሰብራል ናም የበለጠ እንዲፈጭ ያደርጋቸዋል። ሌሎች የኮኮናት ውሃ፣ የፕሪም ጭማቂ የካስተር ዘይትና ሎሚን ያካትታሉ። እነዚህ ሁሉ ጤናማ የምግብ መፈጨት እንዲጠብቁ ለመርዳት ለዘመናት በተሳካ ሁኔታ ጥቅም ላይ ውለዋል። አሁን መጀመሪያ ላይ ቃል የገባሁትን ልዩ የመጠጥ የምግብ አሰራር ላካፍላችሁ። ይህ መጠጥ የሆድ ድርቀትን በአስር ደቂቃ ባነሰ ጊዜ ውስጥ ማስወገድ ይችላል። ናም አንጀትዎን በተፈጥሮ ለማጽዳትና የሆድ ድርቀትና ጋዝን ለማስወገድ በርካታ ፍጹም መንገዶች ይዟል። ዋና ዋናዎቹ ንጥረ ነገሮች ውሃ፣ ጨው፣ ሎሚና የፕሲሊየም ቅርፊቶች ናቸው። እናም እያንዳንዱ ንጥረ ነገር በማጽዳት ሂደት ውስጥ የተወሰነ ሚና ይጫወታል። ጨው ውሃ ወደ አንጀቶ ለመሳብ ይረዳል። ሎሚ ቫይታሚን ሲና ሲትሪክ አሲድ የምግብ መፈጨት ጭማቂዎችን የሚያነቃቃ ሲሆን የፕሲሊየም ቅርፊት ደግሞ በስርዓት ውስጥ የሚዘልቅ ግዙፍ ፋይበር ይሰጣል። የፕሲሊየም ቅርፊት ሊሟሟ የሚችል ፋይበር በአጠቃላይ ከሆድ ጋር የተያዘ ደህነትን ድጋፍን ይጠቅማል። በጨጓራና ትራንስፎርሜሽን ስርዓት ውስጥ ውሃን የማቆየትና ጄል መሰል ንጥረ ነገር በማዋቀር ባለው አቅም ይታወቃል። በፋይበር የበለጸገ ነው። እሱም እስከ 80 ፐርሰንት ሊደርስ ይችላል። ሞቅ ያለ ውሃ ሁሉንም ነገር በትክክል እንዲሟሟ ይረዳል ናም መጠኑን ለመጠቀም የበለጠ ምቹ ያደርገዋል። የመጀመሪያው ምክር ይህንን መጠጥ ጠዋት በባዶ ሆድ መጠጣት ነው፣ በተለይም የምግብ መፈጨት ስርዓቱ በጣም ተቀባይ በሚሆንበት ጊዜ ከእንቅልፉ በተነሱ በሰላሳ ደቂቃዎች ውስጥ። ጠዋት ላይ በባዶ ሆድ መጠጣት ካልቻሉ፣ ሆዶ በብዛት ባዶ በሚሆንበት ጊዜ ከምግብ በኋላ ከሁለት ሰዓት በኋላ የጠጡት። ይህን መጠጥ እንዳስፈላጊነቱ ብቻ በሳምንት አንድ ጊዜ ጠጡት። ይህ አስደናቂ የምግብ አሰራር ብዙ ሰዎች በአጭር ጊዜ ውስጥ የሆድ ድርቀትና ጋዝ እንዳጋጥማቸው ረድቷል። መጠጡ በአንጀቶ ውስጥ ያለውን የሰገራ ድርቀት ያስታግሳል፣ ናም መደበኛ ተግባሩን ወደ ነበረበት ለመመለስ ይረዳል። የሚያስፈልገው በትክክል ይኸውና፣ ሁለት ትናንሽ የሻይ ማንኪያ የባህር ጨው ወይም የሂማሊያ ጨው አንድ ሌትር የመስታወት ውሃ መያዣ ክዳን ያለው አንድ ሌትር ሙቅ የተጣራ ውሃ አንድ ትልቅ የሾርባ ማንኪያ የሲሌም ቅርፊትና ከግማሽ ትኩስ ፍሬሽ ሎሚ የተወሰደ ጭማቂ። ከመጀመሩ በፊት ሁሉም ንጥረ ነገሮች በፍሪጅ ያልተቀመጡ፣ በሩም ቴምፕሬቸር፣ በክፍል ሙቀት ውስጥ የተቀመጡ መሆናቸውን ያረጋግጡ። በመጀመሪያ በምድጃ ላይ አንድ ሌትር ውሃ ያሙቁ ነገር ግን እንዲፈላ ይፍቀዱለት። ሞቅ ያለውን ውሃ ወደ መስታወት መያዣ ውስጥ ይገልብጡ። ሁለት የሻይ ማንኪያ የባህር ጨው ወይም የሂማሊያ ጨውና ከግማሽ ሎሚ የተወሰደውን ጭማቂ ይጨምሩ። ጨው ሙሉ በሙሉ እስኪፈርስ ድረስ በደንብ ያዋህዱት። በመቀጠል የፕሲሊየም ቅርፊቶችን ይጨምሩ እናም ወዲያውኑ ለሰላሳ ሰከንዶች ያህል በደንብ ያዋህዱት። አሁን ፈሳሹን መጠጣት ይችላሉ። ፕሲሊየም ከመጠን በላይ ወፍራም ከመሆኑ በፊት ከአስር ደቂቃዎች ባነሰ ጊዜ ውስጥ ለመጠጣት ይሞክሩ። ከጠጡት በኋላ በጎኖ ተኝተው ሆድዎን በክብ እንቅስቃሴዎች በቀስታ ማሸት ይጀምሩ። መጀመሪያ በግራ ጎኖ ለአንድ ደቂቃ ያህል ይተኙ። ከዛም ወደ ቀኝ ጎኖ ይቀይሩ። ይህ ፈሳሹ በተለያዩ አንጀት ክፍሎች ውስጥ በተሻለ ሁኔታ እንዲንቀሳቀስ ይረዳል። ፈሳሹን በሆዶ ውስጥ ለሰላሳ ደቂቃዎች ለማቆየት ይሞክሩ። እስከሚችሉ ድረስ ይያዙት። ከዛም ወደ መታጠቢያ ቤት ይሂዱ፣ እናም ሙሉ የአንጀት እንቅስቃሴ አድርጉ። ብዙ ሰዎች አንጀታቸውን በዚህ መንገድ በጥሩ ሁኔታ ያጸዳሉ። በሆዶ ውስጥ የሆነ ጩኸት ወይም እንቅስቃሴ ሊሰማዎት ይችላል። ይህ ሙሉ በሙሉ የተለመደ ነው፣ እናም መጠጡ እየሠራ መሆኑን ያሳያል። ከባድ ህመም ያለባቸው፣ ደም ግፊት የኩላሊት ችግር ያለባቸው ወይም ብዙ ዕለታዊ መድኃኒቶችን የሚወስዱ ሰዎች አንጀታቸውን በዚህ መንገድ ከማጽዳታቸው በፊት ዶክተሮቻቸውን ማማከር እንዳለባቸው ልብ ይበሉ። ውሃ፣ ጨው፣ የሎሚ ጭማቂና የፕሲሊየም ቅርፊቶች አንጀቶን በአጭር ጊዜ ውስጥ በእጅጉ ያጸዳሉ። ከጠጡት በኋላ በአፓርታማዎ፣ በቤቶ ወይም በጓሮ ዙሪያ መዞር ይችላሉ፣ ነገር ግን ከመታጠቢያ ቤት አጠገብ ይቆዩ። አንዳንድ ሰዎች መታጠቢያ ቤቱን በአምስት ደቂቃ ውስጥ መጠቀም ያስፈልጋቸዋል፣ ሌሎች ደግሞ 30 ደቂቃ ሊያስፈልጋቸው ይችላል። የመፈጨት ችግሮችን ለመከላከል ቁልፉ አብዛኛው ድርቀት የሚከሰተው በደካማ አመጋገብ፣ በእንቅስቃሴ እጦትና በመድኃኒቶች አጠቃቀም ምክንያት መሆኑን መረዳት ነው። ተገቢ አመጋገብ በቂ የውሃ መጠን፣ መደበኛ የአካል ብቃት እንቅስቃሴና አስፈላጊ በሚሆን ጊዜ ተፈጥሯዊ መፍትሄዎች ያሉት ጤናማ የአኗኗር ዘይቤ ጥሩ የምግብ መፈጨት ጤና መሰረት ነው። ሰውነቱ አስደናቂ መሳሪያ መሆኑን ያስታውሱ። እናም ትክክለኛውን ሁኔታ ሲሰጡት ማንኛውንም ችግር በተፈጥሮ ሊፈታ ይችላል። በፋይበር የበለጸጉ ምግቦች፣ ብዙ ውሃ፣ ፕሮባዮቲክስና አልፎ አልፎ የተፈጥሮ ማዝናት ጥምረት የምግብ መፈጨት ስርዓቱን በተሻለ ሁኔታ እንዲሰራ ሊያደርግ ይችላል አሁን እርሶ ይንገሩን የምግብ መፈጨት ጤናውን ለማሻሻል ምን አይነት ተፈጥሯዊ ዘዴዎችን ሞክረዋል ናም ከነዚህ ምክሮች ውስጥ የትኛውን ለመሞከር በጣም ጓብተዋል ከታች ባለው አስተያየት መስጫ ላይ ያሳውቁን ይህ መረጃ ከረዳዎት እባኮ ይህንን ቪዲዮ ሊፈልግ ለሚችል ሰው ያጋሩና ሰብስክራይብ ያድርጉ።